ዛሬ እንግዲህ ዳጣ በጣም ደስ ብሏታል። ዳጣ ዛሬ ሰርጓ ላይ አባቷም ተገኝቷል። በጣም ደስ ብሏታል። ሞገስም ተገኝቷል። ዳጣ ለዳጣ ሞገስ ብዙ እንትን አድርጎላታል። ዛሬ ዳጣን እንግዲህ አባቷና በናታል እንዲሁም በእናቷ በሰላም ታጅባ እንግዲህ ደስ የሚል ሰርግ እያሳለፈች ትገኛለች። እናም እንግዲህ አንደኛ ቤተሰብ የሚለውን ነገር አግኝተዋለች። ሞገስን ቤተሰብ በማለት ለጥሪ አቅርባለታለች። ሞከስ በዚህ እንግዲህ የዳጣን የሰርግ ፕሮግራም ሊካፈል መጥቷል። ሌላው ትናንትና እንደሚታወቀው ዳጣ ከናታል ጋራ በምታደርገው አክቶች እንግዲህ አቶ ደረጀ አይቶ ምንድን ነው እንደዚህ ከተፈጠረ ተጋቡ፣ እኔ ድል ባለ ሰርግ እጥድራችኋለሁ በማለት እንግዲህ የሰርጋቸውን ስነ ስርዓት ፈጸመላቸው። አብሮናታቸውን ደስ ስላሉ አብርጌ መጨረሻ ራሷን ጥላ ወደቀች። ሰላምደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ተርሱ ዳጣ ቀጣይ ፓርቲ ይዘንላችሁ መጥተናል ማለት ነው። ዳጣና ናታል እንግዲህ ዛሬ ደስ በሚል ሁኔታ አንድ ሆነው ቅንጅት ሆነዋል። ትናንትና እንደሚታየው እንግዲህ ካለፈው ፓርቲ ስናየው የነበረው ዳጣና ናታል ባንድ ክፍል ቁጭ ብለው አቶ ደረጀ ብዙ ሰዓት ፈጀሳ፣ በማለት ከሚስታቸው ነጠል ብለው ገብተው ተገርሞ ሲገባ ግን ያገኛቸው ሁለቱ እየተሳሳሙ ነበረ። ፍቅር ላይ እንዳሉ ሲያይ በጣም ተደሰተ። የሁለቱን ፍላጎት ከጠየቀ በኋላ ሁለቱንም እንደሚዋደዱ ተገለጹለት ለአቶ ደረጀ ሲገልጹለት፣ በዚህ ጊዜ ወደዛና ወደዚህ መባል አያስፈልግም። እኔ ደግሼ ድል አድርጌ ድራችኋለውኝ በማለት እንግዲህ የሰርጋቸውን ስነ ስርዓት አስፈጽሞላቸዋል። እናንተ በቤታቸው ውስጥ እንግዲህ የዳጣንና የናታል እንዲያስተናግዱለት ፈቃደኛ እንደማይሆኑና አብርጌድ ያቃል ግን ያ በመደረጉ በጣም ደስተኛ የሆነችው ዳጣ ህይወት እንደዚህ ናት። ዛሬ አባቴን በማገኘቴ ነው ለዚህ የበቃሁት። ያን ሁሉ ችግር አሳልፌ ከጎዳና ወደ ትዳርም ከትዳርም ወደ ፍቅር መሄዴ በጣም ደስ ሲለኛ ስትል ራሷን አስደሰተችው። በዚህ ደረጃ ሊያደርሰኝ የነበረው እንግዲህ ብሩኬና ሞገስ ናቸው። ለዚህ ያደረጉኝ ብሩኬ በሰርጌ ስነስርአት ባይገኝም ይገኝ ሞገሴ በመገኘቱ ደስ ብሎኛል ስትል ዳጣ እንግዲህ ከናታል ጋር ያለ ግንኙነት በጣም ደስ የሚካልፎ በአቋራጭ ህይወትን ደስ የሚያስብል ህይወት እንዳገኘች ተደሰታለች። አስደናቂም ነገር ሆኖባታል። በእርግጥ ዳጣ ለናታል ትገባዋለች። እሱም አስተዋይና ጠንካራ የተረጋጋ የተማረ በጣም ማንበብን የሚወድ ሰው ስለሆነ እሷም ደግሞ የዋህና ያለ እናት ያለ አባት ያደገች ንጹህ እና ግልጽ የሆነች ለሁሉም የምትመች ዳጣ ዛሬ ስለ በአግባቡ ሁሉም ነገር መረዳት ስለምትችል ይመላስተዋሉት። አቡጌና እናቷ ደግሞ ምንድን ነው የተፈጠረባቸው መንዋጣቸው የሚለውን አቡጌል አሁን እዛው ፊቷ ያቀደችው እቅድ እና ያሰበችውን ከኋላ ሌላ ዳጣ መጠታ ስትቀመጥ በጣም ተናደደች። በእርግጥ ለወይዘሮ ማርታ ካልፈለገኝማ እኔ የማደርገውን አውቀዋለሁ በማለት በቀን ላይ ነበረች። ማርታ በእርግጥ እየመከረቻት ነበር። ታዲያ ወንድ ልጅን ካልፈለግሽ ያስገድደች የራስሽ ብታደርጊው አትችም ወንድ ልጅ የሚወዳትን ሴት ሁነሽ አብረሽ ቅረቢለት። በሴትነት ደግሞ አማሌውና አሸንፊው ስትነግራታለች። እንዴት ማለት ብላ ስትጠይቃት እሷ ወንድ ልጅ ተጨቃጫቂና፣ ተነዛናዥ፣ ሰውን የሚንቅ፣ ሰውን ማታከብር አይወድም አለቻት። ይህንን ምክር ይዛ እንግዲህ እሷ በዚህ ምክር መሰረት እንግዲህ ቀጠለች። ሰው ክብር እንደሌለሽ ያየው አንቺ ከዳጣ ጋር እየተናነቅ ስለሚያይሽ ለአንቺ ያለውን ክብር ዝቅ አድርጎታል። አንቺ ዳጣ በልጣ ሳይሆን የበለጠችበት የራሷ የሆነ ራሷ ጥበቧ፣ አቀራረቧ ከስከወንዶች ጋር ስትቀር በሳቅ በጨዋታ ነው እሱ አንቺ ደግሞ ከውሃ ጋር ከዳጣ ጋር እየተጣላሽ እያየሽ ወንድ ልጅ እንዴት ብሎ ሊያገባሽ ይችላል? ና አንቺም ለእኔ ችግር ፈጠርሽብን እያለች ነበረ ያለቻት። አቡጌል ግን ምንም ቢሆን ምክር የምትሰማ ልጅ አይደለችም። እንኳን አሁንም ቢሆን እዛ ቦታ የሄደች ከዛ ቦታ ትገኛለች። ምክርም ቢነክሯትም የምትመለስ አይደለም። ናታል እና ዳጣ በማጋባቱ አቶ ደረጀን በጣም የተናደደችው አቡጌ ምን አሰበች? ዳጣን ከሰርጓላ የሆነ ነገር አድርጌ አበላሸዋለሁ። ያለችው ግን ግን ሰላም የዳጥዬና የድብቅ እናት ስለሆነች በድብቅ በአይነ ቁረኛ እየተከታተለቻት ነበርና ትልቅ ችግር ብትፈጥር ስትል ሰላም አስተታታለች። አቡጌ ምን እያደረግሽ ነው ስትል ወቅሳታለች። ሰላምም ዳጣን እሰይ ልጄ በዚህ እንኳ ልክስሽ ይገባል አለቻት። አሁን እንደዚህ ደስ እንዲልሽ አድርግ ፈጣሪም እንድትቅ አንቺም ሆነ ፈጣሪን ይቅር እንድትሉኝ ጠይቃለሁ አንቺን አምኜ ቃል አስገብቸዋለሁኝ ከዚህ ለውሀና ለአቢጌል ምርጥ ወንድማቸው ሲሆን ለአንቺ ደግሞ የትዳር አጋሪች በመሆኑ በጣም ከምንም በላይ በጣም ተደስቻለሁ አላት አባቷ አባቴ እውነት በጣም ነው የማመሰግንህ አሁን እስከ ዛሬ ብቸኛ ነበርኩኝ። በዙሪያ ማንም ሰው የለኝም ብዬ እናደድ ነበር፣ አዝን ነበር፣ አለቅስም ነበር። አሁን ግን በጣም ብዙ ሰው በዙሪያ እንዳለ በጣም ደስ አለኝ አለችው። ዳጣም አባትና ልጅ ተቃቅፈው መለቀስ ጀመሩ። አሁን ዳጣ ስታለቅስ ሰላም ሆዷ ተረበሸ። አታልቅሺ ልጄ እውነታውን ዝርዝር አድርጌ አንድ ቀን ብነግሪሽ ደስ ይለኛል። ግን አይቀርም እነግርሻለሁ። ግን ለሁሉም ጊዜ አለው። ዋናው ያንቺን ደስታ ማይመልከቴ ነበር። ይዤሽ ጥየሽ ብሄድም በዛን ጊዜ የደረሰብኝ ነገር ሳስረዳሽ ልትረጂኝ ትችያለሽ በማለት ሰላም ውስጧ አዘነ። ሺ ፍሬ አፍርተሽ ሁለት ሶስት ልጆች ወልደሽ አንቺ ጥሩ ህይወት የምትኖሪበት ደረሰ ለፈጣሪ ምን ይውሳነዋል፣ በጣም ደስ አለኝ አለ ሰላም። እንግዲህ ወይዘሮ ማርታ ተደፈር ከሆይና፣ ወጣ ከኋላ የመጣይና ወጣ፣ ጭራሽ የልጄን ባል ቀማችሁ በማለት እንግዲህ ትቀውጠዋለች። እነሱም ደረጀንም እንዴት እንደዚህ ታደርጋለህ? ከልጆቼ ይልቅ ለጓደኛ ልጅ የምትላትን ቦታ ግን ተሰርግ ተልግሰ በቤተ ክርስቲያን ድረስ አብይል ፍቅረኛ እንደዚህ ታደርካት? ብላ ስትናገር ምን እያልሽ ነው ማርታ? አለ አብይል። አብጌል የነሱ ፍቅረኛሞች ነበሩ። እና ምን አሳወቀኝ እኔ እንዴት ሊሆን ቻለ? አለ አዎ፣ አልተገለጸም። በእርግጥም እንጂ ለአብይ ለሱ ቦታ ባይኖረውም ከዳጣ ጋር የሚጣሉ ያሉትና ዳጣ የሚጣሉት ምክንያት እሱን ስለምታፈቅረው ነው። አንተ ግን አሳፋሪ አባት ነህ። እኔ ይህን ሁሉ ምን አሳወቀኝ? አሁን ልጄ አንድ ነገር ብትሆን ደረጀ፣ አንተና እኔ ቅር አልልህም አለችው። እኔም አውቆ ጉዳይ የለም። ይህ ሁሉ መጀመሪያ ግልጽ ከእሱ ካልፈለጋት ደግሞ የሚሆን ነገር የለም። አንድ ሰው እኮ በፍቅር በአንድ ሳይድ ብቻ ሊሆን አይችልም። ሁለቱም አፍቃሪ ሆነው ያገኘኋቸው ዳጣንና እሱን ነው። ስለዚህ አጋብቻቸው አለሁ። በእኔ ችግር የለብኝም። ናታል ምርጫው ደግሞ ዳጣን ነው አለችው ቅርስ ሰማ። በእርግጥ ደንግጫለሁ፣ እንዴት ሊሆን ይችላል በሚል አስደንግጫቸዋለሁ። ግንም መለስ ብዬ ሳስበው እነሱ ከተፈላለጉ አንድ መሆን አለባቸው በሚል ደግሞ ወስኛለሁ። ለዳጣ ዳጣም በመስጠታችሁ ናታል ደስተኛ ነኝ እኔ በሷ ብሎ ተናገረ። አባም እንግዲህ ወደዚህ በመጣም ግን ፈጣሪ የሰጠኝ ጸጋ አንድ ናታል ነው። ስለዚህ ናታልን በማገኘት ከፈቀድክልን አንተ በምትፈልገው መንገድ እንድታጋባን እንፈልጋለሁ ስትል ዳጣ ለአባቶ ደረጀ ስትነግረው ዳጣንና ደረጀን እንግዲህ አቶ ደረጀ አጋባቸው ማለት ነው። ደስ በሚል ሁኔታ ደግሶ ሰላምም ለዳጣ ያላት ቅርበት ስላለ በጣም ሰላም ተደሰተች። እሷም አማከራት እሷም እሺ ተብሎ ተደግሶ። እውነታው ይሄ ነው። አቡጌል ናታል እንደምታፈቅረው እንደምትወደው ያወቅኩት ነገር የለም። ካፈቀረችው እሷ ብቻ ከሆነ ደግሞ በመጨረሻቸው አይሳካም፣ ሁለት ፍቅር በሁለት በኩል ሲሆን ነው ሲል ለማርታ ሲያስረዳት፣ ማርታም አንተ ነው ሁልጊዜም የምታስጠቃይ በማለት ትንሽ ከጎዳና አምጥተህ የጓደኛዬ የልጅ ብለክ ማስገባት ሳይቀር የልጄን ፍቅረኛ ደግሞ አስቀማሃት በማለት ቤቱን ቀወጠችው። አብጌል የወሰነችው ውሳኔ በጣም ከባድ ነው። ናታልንና ዳጣን እንግዲህ ለማለያየት የሆነ ነገር በሰርጋቸው እለት አጠፋ ያጠፋለሁ፣ ስትል አድሮባት ነበር። ሆኖም ግን ይህን የሰማኝ ሰላም ደግሞ የዳጣ እናት በመሆኗ ከጎኗ በመሆን ሞገስም ቤተሰቦቿን አግኝታ ማግባቷ ያስደሰተው ሞገስ ነገም እናቷን ማንነት እንደሚያሳውቃት እየደረሰ እየነገራት ነው። በይበልጥ ደግሞ ወደፊት እናቷን ስታቅ ምን ትላለች? በማለት እንግዲህ ሞገስም እንግዲህ እኔ ያሰብኩት ተሳካሌ በማለት በጣም ተደስቷቻን አልሆን ሰብስክራይብ በማድረግ የደውል ምልክቱን በመጫን ተባበሩን። ቀጣይ እንግዲህ ዳጣን ይዘን እስከምንቀርብ የዛሬውን በዚህ ተሰናብቻቸው መልካም ጊዜ ተመኘውላችሁ።